ከስር እየተከታተልኩኝ ጆከርንም በደንብ አጥንቸዋለሁኝ። በደንብ በደንብ አጥንቸዋለሁ ከምነግርህ በላይ ይሄንን ስለ ዝም ብሎ ወይም ደግሞ ዝም ብዬ ለማውራት ያህል ሳይሆን በደንብ አጥንቸዋለሁ። ምክንያቱም ለእኔ አማራ አማራ ማለት የሞት አስክሬን ይበላል። በተለይ ጎጃሚ እያለች ስታወራ የነበረችው ሮማን ተሰማ ጋር የሚሄር ሰው ለእኔ አማራ ደ በቀ ምንም ረድኝ ግደለኝም ኤግዛክት ደሜ ነዋ ከአንድ መሐፀብ መወለድ ቋንቋ ነው ማይ ብራዘር ገብተዋል። ስለዚህ ጆከር ማን ባለፈው ሆቴል እዚህ ጋ ቁጭ ብል አንተ ገስት ላይ ሴት ልጅ በዛ መልኩ ሲያዋርድ፣ የዛን ጊዜ ሙሉ ለሙሉ ከእሱ ተስፋ ቆርችል። እሱ ማን ስለሆነው ለአንቺ ጥያቄ አልመልስም የሚለው የጠየቀችው በሥነ ስርዓት አለው ጥያቄ ነው የጠየቀችው የሰውኛ ጥያቄ ነው የጠየቀችው በሥነ ሥርዓት እንደተማረ ሰው እንደሰለጠነ ሰው ነው ሴት ልጅ እናትም እህትም ሚስትም ሦስት አይነት ክብር አላት ለምን በዛ መልኩ ያዋርዳታል አንድ ይሄ እሱ አንዱ አማራ ነው ወይ የአማራ የሆነች እህቱን በየቦታው ለምን ትሄዳለህ አማራን ከሚያዋርድ አማራን ክብር ዝቅ ከሚያደርጉ ሰዎች ጋር ለምን ትሄዳለህ ሲላት ከኔ በላይ ለአማራ ጆከር አታቀኝም ካልክ ይብን ከኢትዮጵያ ከመውጣት በፊት አዲስ አበባ ሀያ ሁለት ሰፈር የት የት እንደሆነ አውቃለሁ። አንተ ጋር ለአንበረት አዲስ አይሮፍ ገዝተህ ሲሰሩ የነበሩ የእኛ ቤተሰቦች ቅርብ የሆኑ ያውቃሉ። እና በዚህ ጉዳይ ላይ ደግሞ ጆከርም ጆከር ምናምን በለወሎዬነት መደበቅ አይቻልም። ጆከር ተናገር። ጆከር ትግሬ ነው። ትግሬ ነው። በቃ ትግሬ ነው። ምን በምን በኩል ነው ጆከር ትግሬ ሆነ? በአባቱ ትግሬ ነው። ማን ይባላል ስሙ? ዘገየ ገብረ ጻዲቅ ነው የአባቱ የራያ ያዕቆቦ ዜሮ ሁለት ቀበሌ ራያ ያዕቆቦ አዎ፣ ዜሮ ሁለት ቀበሌ ዘገየ ገብረ ጻዲቅ። ያ እናቱስ የጆከር እናቱ አንድ ቆይ አይቼ ልምጣ። በጣም ጥሩ ቀጥል። ይሄ ቤት አማራ ልጅ ነው እንግዲህ ራያ ቆቦ ዜሮ ሁለት ቀበሌ ዘገየ ገብረ ፃዲቅ ይባላል እያለ ይሄ እንግዲህ ፋኖ የነበር ነው። ጀማልን ታውቁታላችሁ ስደት ላይ ነው ያለው። ስለዚህ ጆከር ትግሬ ከሆነ ትግሬ ነው ተብሎ መታወቃ አይሻ ነው እናቱ ስሙ እና አይሻ ነው በእናቱ አማራ ነው አይሻ ያ እንደ አንተ ዘርፌ አምስት ሚሊዮን ቻለንጅ ላይ ገዝቼ ዛሬ ሲኖትራክ ገዝቼ አይደለም። ምን ስትሰራ ነው? ከሳውዲ አረቢያ ያታያዝከው ምን ስትሰራ ነው? ዛሬ ተከፍሎ ነው የመጣው ብቻ መልስልኝ። አሁንም ለአማራው ህዝብ እዚህ ጋር ማፈሪያ መሆን አልፈልግም። አንተ ኦሮሞን ይቅርታ ጠይቀህ በልጽግሃል አይደለ? እኔ ደግሞ የኦሮሞ ማንኛውም ኦሮሞዎች እሱን ሰጥቶ ያን ያህል አኳን ስትከፍትብኝ የኖረችው በጆከር የተነሳ ነው። ያንን ሁሉ አንተ ጋራም ብዙ ተነጋግረንበት ያው ይቅር እንበለው መቼም ያው አማራ ከሆነ እንተው ተባብለን ነው ታስታውሳለን። እስኪ አንድ ያዛርግን ያዛርግን ጀማል ዘገየ ብሎ ግን ሙስሊም አለ። ሙስሊም ዘገየ ገብረ ፃዲቅ ብሎ ሙስሊም አለው። የለም ዝም ብሎ ነው። ወላህ የሚለው እኮ ክርስቲያን ነው። ጆከር ረያድ ውስጥ የእነ ጅቦ ጓደኛ ነበር። ጅቦ ወይም አንዴ አይችልም። ጣ አስፈላጊ ከሆነ ልለጥፈዋለሁ እዚሁ ላይ እሺ። ጆከር ነፃ መውጣት አለበት ወይ መባረር አለበት። በቃ ትግሬ ከሆነ ልንሸከመው አንችልም። በፍፁ ማስረግ ጭም ነገር አማራ ከሆነ ግን እንከላከልለት ይገባል። እኔም ብርስሶን ያስቆንኳት እኔ ነኝ። ይሄውት ንገሯቸው። አማራ ከሆነ እንቶ የኔን እናት እኮ ተሳድቧል። ባለ ካርሳይ በስተቀር እወጣልሃለሁ። በደንብ አውቅሃለሁ። ሀያ ሁለት የት እንደምትውል ሁሉ የእኔ ቤተሰቦች በደንብ ያውቁሃል። እኔ አማራ ከሆንክ መጥተህ ና ውጣና ግልጹን ተነጋገር። እስካሁን ግን በቤተ አማራ ስም የነገዳችሁት ይበቃል። እንደውም በእናንተ ምክንያት ብዙ ያለቀ የቤተ አማራ ልጆች አሉ። እስኪ ና አንተ ከአንተ ቤተሰቦች ና ከከድር ቤተሰቦች አንድ ትግል ላይ የወረደ ሰው ካለት ያው እኔ ልቀጣበት የምሸሸው ምን አድርጎ ነው? ሰፈርን ያቃል፣ ቤቴን አቃል፣ እንዴት እንደገባው እህቲቱ ዋና ይቱ እህት ጀሚላ ጀሚላን የኔ እህት ናት። የኔን እህት እዚህ ጋር ማምጣት ትችላለህ? ሮማን አንዱ ለምትባለ የኔ እህት ናት። አምጣት፣ አስገባት። ዛሬ ግልብጥብጡ ነው አወጣዋለሁ። ቀጥታ የሀገር ቤት ስገባ ከአንዳንድ ነው መከላከያ የለም ሚሊሻ የለ። የኔ ወንድም እኮ እስከ ክልል ድረስ የሚታወቅ እና ሀሰን ከረሙ ጋር ጦርነትን የመራ ጀግና ወንድም አለኝ የኔ ወንድም ከጠየቅ ሰሜን ወሎ ላይ ማንም የማያውቀው ሰው የለም። ፎቶ ማንጣት ይችላለሁ እዚህ ጋር። ገና ጦርነቱ ሲጀመር ግን እኔ ራሴ የሰራውትን ሰርቻው ትቻለሁ። ከዛ ሲያሳደኘት ነው የገባት ቤት ያለኝ ነገር ትቼ ኮምቦልሻ ተከራይቼ ነው ምኖ እዛ እየኖርኩ ያለ። ስለዛ ስለ ሴዲ አሊ ውልንጭቴ ላይ ሸን አግቶ ሲገለው የማያውቅ ሰው የለም። አዲስ አበባ ያሉ ላምበረት ላይ ያሉ መናሪያ የሚሰሩ የኔ ሹፌር ልንገር የኔ የመኪና ሹፌር ወይኔ አረ ብዙ ነገር አሁን እየተበላሸ ነው በማርያም ለምንድን ነው የሚደበቀው? የከድርም ቤተሰቦች እጂ አምስት ሚሊዮን ቻሌንጅ ተብሎ ጄኔራል ሀሙዲ ሰርቶ ባገኛ ገንዘብ ሰርቀሃል ብሎ ጉሮሮ ከድሮ ሙሉ በሙሉ ገንዘቡን የበላው አሁን እኛ ይኸውልህ ሜአንድነ ስሜታዊነት አይደለም። ይኸውልህ የተፈለገው ምንድን ነው? እኔ ከዚህ ከቲክታክ ላይ እንዲጠፋ ተምርም ሌላ አጀንዳ እንዳላት በደንብ ሁሉም ያውቃል። እዚህ ላይ ቆይ፣ ማንም ሊያጠፋህ አይችልም። አሁን ካሁን በኋላ ካሁን በኋላ እኔ እኔ እኔ ይኸውልህ በዚህ ልክ እኔም ለቤተሰቦች አስባለሁ። ቤብሮ ከብልጽግና ተክብሎ ዳለቻ ትላንት በልጽጌ ነው የመጣው ዳለቻን እንዳይሳደብ ስትሉ ሲል ያን ጊዜ ነበር መናገር የነበረባቸው። አመስቆኝ ልንገረኝ። እኔ ዱባይ ነው ያለው ዛሬ ዱባይ ነኝ ኦሮሞዎች ግን እስከ ዛሬ ላጠፋው ጥፋት ይቅርታል። ማንም የምታመጣው ነገር ካለ የራሴን ህይወት እኖራሉ። በግልጽ ቪዲዮ ከብታል። ጆከር አንድ የቆይ ቪዲዮ አሳልፋችሁ ስትሰጡኝ እኔ ደግሞ አሳልፎ የሰጠ የለም እያልኩ ነው። ጆካ እዚህ ጋር የተምርን ሴራ እያወቅክ፣ የተምርን ሴራ እያወቅክ ቅድር ዛሬ ተለጥፎ ስለመጣ እዚህ ጋር ወረድ ብለህ ስለ እኛ መናገራቸው ብዙ ነገር እኮ ነው የተባለው ጋይስ

ማንንም ማርበትበት የምችል ሰው ማንንም፣ እኔም በትልቁ አስቀምጠኝ። ይኸውልህ ማንንም ስለአርበተበትኩት፣ ማንንም እንዲፈለግኩ ስላደረግኩት፣ ስላልሰረኩት፣ ስላልዘረፍኩ፣ ንጹህ ስለሆንኩ እኔ እኳ አንቱልኛ አልኳቸው፣ ራሴን አዋርጄ ቤተሰብ አንድ አማራለን የከፈለኛለ የሄድኩበትንም መንገድ እኔ በግልጽ ራሴ የኢትዮጵያ እኮ ጆከር መሆኔን እኮ የሚያውቁ ነፍ ሰዎች አሉ። እንደፈለኩ አዲስ አበባ ላይ እንደፈለኩ ሲሄደ ነበር። ከብርና ከድር ዛሬ ተያይዘው ለምን መጡ? ትላንት ዳለቻ ጋር ዳለቻን እንዳሰድብብኝ በጽግ ያለ ብሎ ለምን መጣ? ግን እኔ ልናገር የፈለግኩት እንኳን አሳልፋቸው የሰጣቸው በዚህ ልክ እኔ መናገር ስላልፈለግኩ ነበር። ከኔ በላይ የሚሰቃኝ ከኔ በላይ ገንዘቡን አውጥቶ እዚህ የደረሰ ሰው የለም። የራሴን ገንዘብ አውጥቼ ማንንም ጠይቄ ማንም ጠይቆኛል የሚል ሰው ካለ አዲስ አበባ ላይ ራሱ ስንት ቦታ ላይ አይደለም ለስንት ሰው እርዳታ የምሰጠው ሰው ነው። እንደ ሰው ለምኘ ጊዜ ማድረግ አይደለም ክለብ ላይ ብሄድን የአማራ ልጆችን ሰብስቤ እንደፈለግኩ በትኜ አብልቻ አጠጥቼ ነው የምመጣ። ተደብቄ አይደለም ስሰራ ይኖርኩት ዛሬ ግን አሳልፋችሁ ስለሰጣችሁ አመሰግናለሁ። እንደዚህ እየሆነ ነው ይው እየወጣን የምንሄደው አማራ እየራቀ እየወጣ የሚሄደው ይሄ ነው እና ዳለቻን አስገባው፣ ዳለቻን አስገባው። እሱ ከመግባቱ በፊት እኔ አንድ ነ ዳለቻን አስገባው ለእኔ ክፉ ነገር ካሰበ የምኖርበትን የእሱ ቤተሰቦችን የምኖርበትን ሆቴል ያውቃሉ። አዲስ አበባ ላይ እሚርጉ እሱ ለዳለቻ ወስደው ጆከር እዚህ እዚህ አዲስ አበባ እስከ መኪና ሲሰጡት ጆከር ለእኔ ጀለሴ ነው ነው ያላቸው። እውነቱ መውጣት አለበት ወይ? ጆከር ዛሬ አሳልፎ የሰራ ነው። ተቀጥሮ የመጣው ከድር ነው። ማንም እዚህ ላይ ሁላችንም እንዲጠፋ የአማራ ትግል እንዲበታተን ነው የሚፈልገው። እኔ ብትወዱ ብጠሉ፣ ማንም ስለነቀነቀኝ፣ እግሬም ብትቆርጠኝ፣ ጉሮሮይም ብታንቀኝ የሰራሁትን ስራ እንደ ግለሰብ እኖራለሁ ብዬ ይቅርታ ጠይቄ ወጣለሁኝ። ችግር የለውም ለምን ከቤተሰብ በላይ ምንም ስለሌለ። ከዛ ያለፈ ነገር ማንም ሰው እኔ መጥቶ የከፈለች ሰው የለም። ማንም እኔ ለአማራ ቁሜ እስከዛሬ በርትቼ እዚህ ደርሻለሁ። አሳልፋችሁ ስሰጡ ደግሞ ይቅርታ ጠይቄ አማራንም ሳለካ ማህበረሰብ የእኔ ይህን ሁሉ የተሰቃየውበትን አራት አመት ሙሉ የተሰቃየውበትን ትግል ሳልበትን ቴንኪ ብዬ እወጣለሁ። ከሚዲያ እስከ መሬት ባለው ልክ ሂደህ ምንም ችግር የለውም። እዛ ነገር እየተዋደቅ እየሞት ገና በአንድ ተራ ገና በአንድ ተራ አጀንዳ ተሰጧቸው በመጡ እና ተከፍሏቸው የመጡት እነሱ እኔን እኮ ለማባረርና ለማስወጣት እኔ የምጠቅመው ነገር አለ እየምጠቅመው ነገራ